ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሽ ስመጣ በሴጣን ዋሉሉና የመጣሁት በዚህ አጋጣሚ የኔ ኦዲየንሶች በጣም ይቅርታ፣ ምክንያቱም ከዚህ በፊት ስለሷ አታውሪ፣ ስለሷ ነገር ምንም ነገር አትናገሪ ብላችሁኛል ማለት ነው። ምክንያቱም እቺ ልጅ ልክ ልኳን ካል ነገር ናት። እኛም ደግሞ ካልናጥናት ማለት ነው ቦታ አትገባም ማለት ነው። እሷ የምትወደው ማለት ነው የሆነ ስትላጥ፣ ስትሰደብ እና ልኳን የምትገባ የዛን ሰዓት ነው ማለት ነው። እኔ በነገራችን ላይ የሚገርመኝ ነገር ልሰድባት አይደለም የመጣሁት እውነት እና በዚህን አክል እኔ እንጃ በዚህን አክል የሰው ክፋት የሚመኝ ሰው በአሁኑ ጊዜ በትላንትና ደስታ በልጅ ላይ ማለት ነው መቀለድ ማለት በጣም እኔ እንጃ በጣም ነው እውነት። ከዚህ በፊት ፕሮፋይል ያረኩት ልጅ እዩትማ እኔ ቤቱም እጅ አላውቅም ግን፣ ዛሬ እውነት ለመናገር ቤቱ እጅ እስከ መጨረሻ ነው ያየሁት ማለት ነው። ለምን ብትሉ የሰውን ደስታ የሚያስደስተው ሰው በሆነ ጊዜ እንኳን መጥፎ ነገር ብትሉ ያልሆነ ንግግር ብንናገር የሰውን ደስታ የሚያስደስት ነገር ሲሆን በቃ ወደ ራሳቸው ትመለሳላቸው። ይህ ልጅ እንግዲህ ከዚህ በፊት እንደምታውቁ ስለ ሩታ መጥፎ ነገር ስለ ሩታ ያልሆነች ነገር ሲያወራ ነበረ። ግን ዛሬ ትላንትና በትላንትናው ነገር በልጅ ነገር ስለሆነ እውነት በጣም ከልቡ ደስታውን እየገለጸላቸው እንኳን ደስ አላችሁ እያላቸው ነበረ። ኑሉ ግን ይዩ፣ የሰውን ምን አይነት ማለት ነው በሰው መሀል ምን አይነት ሰይጣን እንዳለ ምን አይነት መልካም ሰው እንዳለ ማለት ነው። እና እዚህ ጋር ሉሉ አምጥታ ፈትዋን የምትለጥፈው፣ የምትሳደበው፣ ወይም ሩታ ጋ ኤክስ የምታደረገው እዚ ጋር እሷ ስለተቃጠለች ሩታን መሆን ስለማትችል የሩታን የደረሰችው ሩታን ያየችውን ማድረግ ሩታን ደግሞ የምታየውን ደስታ ስለማታይ ነው እንደዚህ የሚያደርጋት ማለት ነው። ምክንያቱም ሉሉ ማለት ነው እኔ እውነት ለመናገር ነው የመጣሁት ዛሬ ማለት ነው። እሷ ያለመችው ያቀደችው በቃ እሷ የምትመኘው ነገር ስላልሆነላት፣ በቃ ሩታ ወጥቃ ደግሞ እሷን የሚያስደስታትን ቦታ ስላልሆነ አብረሽ ዛሬ ወታ የሩታን ስም ታጠፋለች ማለት ነው። ሩታ ደግሞ ስሟንም ቢያጠፋ ማንም አይደለም። ዛሬ በልጅዋን ወይም አርግዛ በእርግዝና መልካም መልካም ነገር ቢናገሩ እንኳን ከዛም በፊት ብዙ ነገር ብለዋት ሩታ አልወደቀችም። ለምን? ሩታ መልካም ሰው ናት። ሩታ የዋህናት ናት። ሩታ እና አብሪሽ በጣም ጀግና ምርጥ ሰዎች ናቸው። ለሰው አይዲያ እየሰጡ ራሳቸው እየሰሩ ነው የሚኖሩ ልጆች ናቸው። እና በሰው ላይ ክፉ ካልሰራችሁ መቼም ወጥቃችሁም አትወጥቁም። ግን የሚወጥቀው ማነው? በሰው ላይ ክፉ የሚሰራ በሰው ላይ ያልሆነ ንግግር የሚናገር በሰው ላይ የሌለ ነገር አምጥቶ የሚጥል ሰው፣ ሁሌም እኝኝ እያለ ሁሌም እንዳለቀሰ ሁሌም የሰውን እግር እየተከተለ ነው ሚሄደው ማለት ነው። አሰላሙ አሌኩም ወረመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለው እያላችሁበት ሰላማችሁ በዘ ዘተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እና ሉድዬ፣ እዚህ ጋር ሩታን እጎዳለው ወይም ደግሞ የሩታን ኦዲየንሶች ያናዳለው ስትይ ለነገ ቃል ለራስሽ ገደል እንዳትገቢ ነው መመክርሽ እና ተመለሽ። ምክንያቱም ዛሬ እያንዳንዷን የምታረጊያት፣ የምትናገሪያት፣ የምታጽፋት፣ የምትኮምንቻት ሁላ ማለት ነው ነጌ ውሎ ሳያደር እንደምታገኘው እርግጠኛ ሆነሽ ጠብቂ ማለት ነው። ምክንያቱም በሌላ ነገር ብትቀልጂ፣ በሌላ ነገር ብታሾፊ ምንም አይደለም። ግን አንቺ የሰራሹ ነገር በአንቺ ላይ ባይሆን በልጆችሽ ወይም ደግሞ በልጆችሽ ልጆች እንደሚደርስ ደግሞ እርግጠኛ ሆነሽ ከዚህ በፊት ዩቱብ ላይ ስሰራ እንደዚህ የምባል ነገር ነበረ። ያ ነገር ነው ወይ እቤቴ የገባብኝ እቤቴ ያደረብኝ እንደምትይ እኔ እርግጠኛ ነኝ ማለት ነው። ምክንያቱም የሰራነው ነገር ነገ ከነገ ወዲያ ሳይሆን እንደሚደርስ ስለማቅ ነው ማለት ነው። እና በዚህ ናክል ክፋት በዚህ ናክል በተለይ በልጅ ላይ የምታሾፊ አንቺ ምን ስለሆንሽ ነው? አንቺ ምንድን ነሽ ማለት ነው። የሩታን እንኳን መልኳን ጫማዋን አታክይም ልንገርሽ ነው ማለት ነው። ሩታ ማለት እኔ እንጃ ምን ብዬ ልንገርሽ ሩታ እዚ ዩቱብ መንደር ስትመጣ ሞር እንኳን አንቺን ያሳደገችሽ ሩታ ናት። አፍሽን ከፍተሽ አሁን ምታወሪው አሁን የሩታን ስም ምታጠፊ፣ በሩታ ስም ለቅመሽ፣ በሩታ ስም ትልቅ ደረጃ ደርሰሽ ነው አሁን ተገልብጠሽ እንደዚህ ምታደረግልኝ ማለት ነው። ምክንያቱም እኔ አንቺ ሰው ናት ብዬ አላምንም። ለምን ብትሉ እንኳን ሰው ትንሽ ነገር ሼም ይዘዋል። ወይኔ በዚህ ነገር እኮ ተጠቅሚበት ነበር ለምን የሚባል ነገር አለበት። ነገር ግን እቺ አታስብም። አስታው ላይ የምታይ ልጅ አይደለችም። እና ከዚህ በፊት እንደምታውቃት በሩታ ነበር የምትነግደው። እኔ ከዛ በፊት ዩቱብ አልሰራም። እንደውም በጣም ጥሩ ጥሩ ነገር ነበረ ስታወራው የነበረው ከሩታ ጋር ሞቼ ካልተገኘው ነበረ የምትለው። ግን ዛሬ የተገለበጠች። ማይቀየር አንድ አላህ ነው ማለት ነው። አንቺ ብትቀየሪ አላህ የተቀየረባት እንዳይመስልሽ ማለት ነው። ለሁሉም ነ ነገር ፈጣሪ መጀመሪያ አላህን ይዘን ነው መጓዝ ያለብ። ዛሬ ችግር የለውም። ዛሬ አንቺ ብትገለበጪ፣ ነገ ደግሞ አላህ ከላይ አንቺን የሚገለብጥ አንቺን ደግሞ እንደዚህ የምታወሪበት እንደዚህ ካፍሽ ያልመጣ ነገር የምትተፊበት አፍሽ ሊያዘጋሽ ይችላል። ላትናገሪም ትችያለሽ። ምን ይታወቃል? ያለ ስራ አይታወቅም እኮ ይሄንን ዛሬ ተናግረሽ ነገ ድጋሚ ቪዲዮ ለመስራት ላትመጪም ትችያለሽ። ይሄንን ነው ማስተዋል ያለብ። ዛሬ ሩታ ሚዲያ ላይ ስላየሻት አይደለም ወይም ሚዲያ ላይ ወታ የራሷን ነገር ስለተናገረች አይደለም። ይሄ ለስራ ነው እንጂ የሩታን ማንነትን አታውቂም ማለት ነው አንቺ። ያንቺ ማንነት እንዴት እንወቅ እስቲ? ያንቺ ማንነትሽ አንድ ቀን ወጥተ ስለ ራስሽ ህይወት አውሪ፣ ስለ ራስ ህይወት ይሄ ነው ያለኝን ህይወት፣ ይሄ ነው በዚህ ህይወት ነው የምኖረው ብለሽ እስቲ አደባባይ አውጪና ተናገሪ። ሩታ ማለት እንኳን የምትበላውን ታውቂያለሽ የምትበላውን አትደብቅም ማለት ነው። እና ጀግንነት ከዚህ የበለጠ ምን አለ? ሩትዬ ደግሞ በዚሁ አጋጣሚ የኔ እናት እንኳን ደስ አለሽ እንኳንም ለዚህ ቀን በቃሽ የኔ ቀመም የእህቶቹ ጀግና ማለት ነው፣ የእህቶቹ አንበሳ እኛ አለን ልሽ ሁሌም ከጎንሽ ማለት ነው። መቼም አትከፊ፣ መቼም አትውጥ የእኛ ጠንበለን እና አላ ደግሞ በቅርቡ ቀን በሰላም ተገላግለሽ አቅፈሽ ትላንትና አብረሽ ሽሩሩ እንደሚል ማለት ነው። እሽሩሩ ል ደግሞ ያቃሽ ደግሞ ስንመጣ እኛ እናሳድግልሻለን። በቅርብ በቅርብ ነው የምንመጣው ማለት ነው። እኛ ሽሩሩ እያል ነው የምናሳድግልሽ ቀን አብረር እያልሽ ሚዲያው ምርልን ሩታዬ ማለት ነው። እና ለሉሉ ደግሞ መልካም መቃጠል ተመኘሁልሽ። መልካም የመቃጠል ዘመን ይሁንልሽ አንቺ ማለት ነው። ሩታ ሁሉም እየረገጠችሽ፣ በሰርግ በደስታ አሳልፍን፣ በመልስ በደስታ አሳለፍን፣ አሁን ደግሞ በልጅ በደስታ ስትወልድ ደግሞ በደስታ ስትመረቅ ደግሞ በደስታ እኛ መጥፎ ነገር ስለማንሰራ ለሰው ሀይል ነገር ስለምንሰራ ና ጥሩ ነገር ስለምናስብ እኛ ምንድነን? ሁሌም ወደፊት ነን። ሁሌም እናሸንፋለን። አንቺ ግን ሁሌም የሩታ ኦዲንሶች እየተከተልሽ ሩታን እየተከተልሽ አብርሽን እየተከተልሽ ሁሌም እኝኝ እቺ ንጃብሽን ጠቅልለሽ ማለት ነው፣ ሙስሊምንም እያሰደብሽ ራስሽንም እያሰደብሽ ቤተሰቦችሽንም እያሰደብሽ። ማነው ያሳደጋት? አንቺ ክብር ቢኖርሽ እንኳን ቤተሰብ ቤላትም ወይ ለቤተሰብ ቤተሰብ አላሳደጋትም ወይ ስትባይ እንኳን ለቤተሰቦችሽን ክብር ትሰጪ ነበር ማለት ነው ክብር ጭና ሲቀጥል የሩታ ፍቅር ማለት ነው። እንዴት ነው? ከሰል ከተቃጠለ አመድ አይደለም ሆኖ የሚቀረው? እንደዛ በሩታ አብደሽ ነፍሰሻ ማለት ነው። ለምን ወጥ ጠፍተሽ ጠፍተሽ ማለት ነው። ትጠፋለች የሆነበት ሄድና ሩታ የሆነ ነገር አርገች ስባል ትመጣለች። ይሄ የምን ይመስላችኋል? የቅናት መንፈስ አይደለም እና በነገራችን ላይ ቅናት ትልቅ በሽታ ትልቅ በሽታ ነው። አላ ያንሳልሽ እንግዲህ ማለት ነው። እንግዲህ አላ ያንሳልሽ ራሱ ማለት ለአንቺ ድዋ ማድረግም እችል ነበርኩ፣ ግን እኔ እንዳንቺ ክፉ አይደለውም እና ከሁሉም ነገር ከእንደዚህ ነገር አላ ያንሳልሽ፣ አላ ልብሽ ወደ ልብሽ ይመልስሽ። እና ነጌ እንደ ወንድማችንም ደግሞ እንደዚህ መልካም ነገር ልታወር ያብቃሽ ማለት ነው። ለአንቺ ብዬ ሳይሆን ለአላ ብዬ ነው ድዋ የማድረግልሽ ማለት ነው። እውነት የምትሰሪበት ምትጠቀሚበት ከሆነ በቃ። የሰው ልጅ ብዙ ነገር ያጠፋል፣ ብዙ ነገር ያደርጋል። እኛም ብዙ ተናግረናል፣ ብዙ ተናግረናል፣ ግን የአንቺ ደግሞ አለፈ። በቃ እንደው ስታወሪ ራሱ አይዘገንንሽም? ስታወሪ እኔ ማንኛ ቲም አንቺ ምንድነሽ? ምን ስለሆንሽ ነው? የሰው ልጅ እኮ ሁሉም እኩን ነው። ምን የሚለየውም ነገር የለም። የሚለየው ነገር ሁለት ነገር ብቻ ነው። እሱን ምንድን ነው፣ አንድ ሰው በዲኑና በሃይማኖቱ ሊያከብር ይችላል። አንድ ሰው ገንዘብ ሊኖረው ይችላል። አንድ ሰው ደግሞ ድሃ ሊሆን ይችላል። እነዚህ ነገር ናቸው ሌላ